እስካሁን ድረስ መጥምቁ ዮሐንስ ስለ ኢየሱስ ክርስቶስ የሰጠውን ምስክርነት ስናይ ቆይተናል። መጥምቁ ዮሐንስ ስለ ኢየሱስ ክርስቶስ መሰከረ፣ አልካደምም። መጥምቁ ዮሐንስ እርሱ ራሱ ክርስቶስ እንዳልሆነ መስክሯል። አይሁዶች ሲጠባበቁ የነበሩት ከሮም አገዛዝ ያወጣናል፣ ነፃ ያወጣናል፣ ይቤዠናል ብለው ሲጠባበቁት የነበረው መሲህ እሱ እንዳልሆነ ነቢያት የተናገሩለት ወይም ደግሞ ሙሴ እንደተናገረው ይመጣል ተብሎ የሚጠበቀው ነቢዩ እርሱ እንዳልሆነ፣ በዛ ስፍራ ላይ ደግሞ ሙሴ የተናገረው ነቢይ ኢየሱስ ክርስቶስ ራሱ እሱ እንደሆነ፣ አይሁዶች ደግሞ በመጨረሻ ቀን የመጨረሻዋን ቀን ለማወጅ ይመጣል ብለው ሲጠባበቁት የነበረው ኤልያስ እርሱ እንዳልሆነ ነገር ግን አይሁዶች መጥምቁ ዮሐንስን በተመለከቱት ጊዜ መጥምቁ ዮሐንስ የለበሰው ልብስ ሁሉ ነገሩ፣ ጺሙ፣ ጸጉሩ ከኤልያስ ጋር ስለሚመሳሰል እርሱ ኤልያስ መጥቶ ይሆናል የመጨረሻዋን ቀን ለማወጅ ብለው ኤልያስ ነው ብለው ሲጠብቁ እርሱ ኤልያስ እንዳልሆነ እነሱ የሚጠብቁት አይነት ኤልያስ እንዳልሆነ፣ ነገር ግን ኢየሱስ ክርስቶስ ስለ መጥምቁ ዮሐንስ ሲናገር በመጨረሻ ቀን ለማወጅ ንስሐ ለማስገባት የልጆችን ልብ ወደ አባቶች የአባቶችን ልብ ደግሞ ወደ ልጆች ለመቀየር የመጣው ኤልያስ መጥምቁ ዮሐንስ እንደነበረ ነገር ግን አይሁዶች በሚሉት መልክ ያልሆነ ኤልያስ እንደሆነ ደግሞ ኢየሱስ እንደተናገረ ተመልክተናል። ኤልያስ ነህን ሲሉ እኔ ኤልያስ አደለሁም ብሎ በትክክል እንደመሰከረ መጥምቁ ከመጥምቁ ዮሐንስ ምስክርነት እንረዳለን። መጥምቁ ዮሐንስ ስለ ክርስቶስ መመስከር አላቆመም። ስለ ክርስቶስ ብቻ ነው የሚናገረው ከመጥምቁ ዮሐንስ የምንረዳው ሁለት ነገር አለ። የመጀመሪያው መጥምቁ ዮሐንስ ለእንዴትና በምን አይነት ሁኔታ ሊያገለግል እንደመጣ አገልግሎቱን የዘነጋ ሰው አልነበረ። ብዙ ሰዎች ሲከተሉት ብዙ ሰዎች አንተ መሲሁ ነህን ብለው ክብር የሚሰጥ ንግግር ሲናገሩ መጥምቁ ዮሐንስ እሱ መሲህ እንዳልሆነ እንደተናገረ ከሱ የሚበልጠው ሁሉም ሲጠባበቁት የነበረ መሲህ እንደሚመጣ እሱም ደግሞ ኢየሱስ ክርስቶስን እያመለከተ እንደተናገረ እንመለከታለን። ምንም አይነት ክብር አልፈለገም ነበረ መጥምቁ ዮሐንስ። በዚህ ዘመን አምጥተን ይህንን ክፍል በምንመለከትበት ጊዜ አንዳንድ የቤተ ክርስቲያን አገልጋዮች፣ መሪዎች ከሰው ልጁ የሆነ ክብር አንድን ሰው ከሌላ ሰው የተሻለ ክብር እንደሚገባው አድርገው እኔ ከእንትና በልጣለሁ፣ ሰው ሁሉ ሊያከብረኝ፣ ሰው ሁሉ የተለየ ክብር ሊሰጠኝ ይገባል ብለው ያስባሉ። የቤተ ክርስቲያን መሪዎች በዚህ ዘመን ላይ አንዳንድ ጊዜ አይተን ከሆነ በጭብጨባ ብቻ መድረክ ላይ መውጣት እንዳለበት የሚያስብ የቤተ ክርስቲያን መሪ አለ፣ ካልተጨበጨበለት መድረክ የማይወጣ በጭብጨባ ብቻ ጭብጨባ ለሱ እንደሚገባ አድርጎ ሰዎች እያጨበጨቡለት የሚወጣ የቤተ ክርስቲያን መሪ በዚህ ዘመን ሞልቷል። ሰዎች ማርሽ ባንድ አንጋግተው በየከተማ መካከል የሚቀበሏቸው የቤተ ክርስቲያን አገልጋዮችም እንደዚሁ በዚህ ዘመን በጣም የበረከቱ ናቸው። ይገባናል፣ ማርሽ ባንድ ይገባናል፣ እኛ ልንታይ ያስፈልገናል ብለው በድፍረት የሚናገሩ በአደባባይ ደግሞ እንደዛ ብለው ሲያወሩ የማያፍሩ ቤተ ክርስቲያን ላይ ጭብጨባ ወይም ሰው ለነሱ እነሱ ይገባናል ብለው ያሰቡትን ክብር ካልሰጧቸው የማይመጡ ወይም ደግሞ እዛ ለማገልገል ፍላጎት የሌላቸው የቤተ ክርስቲያን አገልጋዮች በዚህ ዘመን አሸናቸው እነዚህ አገልጋዮች ከመጥምቁ ዮሐንስ ሊማሩ የግድ ይላቸዋል። መጥምቁ ዮሐንስ ስለ ኢየሱስ ክርስቶስ ሲመሰክር ያለው እኔ የጫማውን ክር ልፈታ እንኳን የማይገባኝ ነኝ ይላል። የጫማ ክር መፍታት ማለት በዛ ዘመን ላይ እንደዛ አያደርጉም። ደቀ መዛሙርት ለመምህራቸው ጫማ ክር አይፈቱም። ሌላ ልብስ ሊያጥቡ ይችላሉ፣ ልብሶቻቸውን ሊይዙላቸው ይችላሉ፣ የተለያዩ ሌላ ነገሮችን ሊያደርጉ ይችላሉ። ግን የጫማ ክር መፍታት ለአንድ ደቀ መዝሙር አይጠበቅበትም። ነገር ግን መጥምቁ ዮሐንስ የሚለው ክሩን እንኳን ልፈታ እኔ የማይገባኝ ነኝ፣ እኔ ከሱ እጅግ እጅግ የበታች ነኝ፣ እጅግ እጅግ የማንስ ነኝ። እንደዚህ ሲል መጥምቁ ዮሐንስ ኢየሱስ ክርስቶስን በስድስት ወር እድሜ እንደሚበልጠው በስጋ ማሰብ አለብን። ነገር ግን መጥምቁ ዮሐንስ ኢየሱስ ክርስቶስ እንደሚበልጠው ያውቃል። ኢየሱስ ክርስቶስ ፈጣሪ እንደሆነ በወቅቱ በጭላንጭሉም እንኳን ቢሆን ገብቶታል መጥምቁ ዮሐንስ። ነገር ግን በዚህ ዘመን ብዙ ነገሮች እየተበላሹ የክርስቶስን መስቀል የሚሸፍኑ ነገሮች ኢየሱስ ክርስቶስን ሸፍነው እራሳቸው ሊታዩ የሚፈልጉ ሰዎችም እንዳሉ እናውቃለን። መጥምቁ ዮሐንስ አገልግሎቱን አልዘነጋም። ሁለተኛ የመጥምቁ ዮሐንስ አገልግሎቱ ደግሞ ለመሲሁ ሰዎችን ማዘጋጀት ነበረ። ሰዎችን በማጥመቅ ለመሲሁ በንሳ እንዲዘጋጁ ማድረግ ነው። የልጆችን ልብ ወደ አባቶች፣ የአባቶችን ልብ ወደ ልጆች እመልሳለሁ ተብሎ በሚልክያስ የተጻፈውን ነው። መጥምቁ ዮሐንስ ሲያደርግ የነበረው መንገድ ሲያዘጋጅ ነበረ። መጥምቁ ዮሐንስ እንደዚህ ነው። መጥምቁ ዮሐንስ ራሱን አጥፍቶ ክርስቶስን ያመለከተ፣ ክርስቶስን ያሳየ፣ ወደ ክርስቶስ እየጠቆመ ሰው ነበረ። እውነተኛ የሆነ አገልጋይ ነበረ መጥምቁ ዮሐንስ። ስለዚህም ይመስላል ኢየሱስ ክርስቶስ ከሴቶች ከተወለዱት መካከል እንደ መጥምቁ ዮሐንስ ያለ አልተወለደም ብሎ ስለ መጥምቁ ዮሐንስ የሚመሰክረው እንደዚህ ቢመሰክርለት ራሱ አይገርምም። መጥምቁ ዮሐንስ ስለ ኢየሱስ ክርስቶስ አጉልቶ አጉልቶ ያሳየ ሰው ነበረ። ብዙ ጊዜ ክርስቶስን አመለከተ ስለ ኢየሱስ ክርስቶስ ብቻ ነው ያወራው። በዚህ መጽሐፍ ላይም እንደምንመለከተው ሁለቱ ደቀ መዛሙርት ከመጥምቁ ዮሐንስ ጋር ቆመው እያለ ኢየሱስን ሲሄድ ተመለከተና ኢየሱስ በእነሱ አቅራቢያ ሲያልፍ ተመልክቶ እነሆ የእግዚአብሔር በግ ብሎ ለሁለቱ ደቀ መዛሙርት እንዳመለከታቸውና ሁለቱ ደቀ መዛሙርት ደግሞ መጥምቁ ዮሐንስ ይህንን ሲናገር ሰምተው ኢየሱስ ክርስቶስን እንደተከተሉት እናያለን። መጥምቁ ዮሐንስ እስከዚህ ሰዓት ድረስ ስለ ኢየሱስ መመስከሩን አላቆምም። ደቀ መዛሙርቱ የእሱ ናቸው፣ ከእሱ ሲሄዱ ራሱ ምንም አልመሰለውም። መጥምቁ ዮሐንስ ኢየሱስ የእኔን ደቀ መዛሙርት እኮ ወሰደብኝ የሚል አይነት ሰው አይደለም። ለእነሱ ራሱ እኔ አይደለሁም ክርስቶስ፣ ክርስቶስ እሱ ነው፣ ስትጠባበቁት የነበረው እሱ ነው። በእስራኤል ላይ እስራኤላውያን ሁሉ በሕግም በነቢያትም ተጽፎ ሲጠባበቁ የነበረው መሲህ እሱ ነው ብሎ ጠቋሚ ነበረ መጥምቁ ዮሐንስ። እና በዚህ መሰረት መጥምቁ ዮሐንስ ለእነዚህ ለሁለቱ ደቀ መዛሙርት ኢየሱስን የእግዚአብሔር በግ ብሎ እንደጠቆመ፣ የእግዚአብሔር በግ ሲል መጥምቁ ዮሐንስ ኢየሱስ ክርስቶስ ለሰው ለዓለም ሁሉ ኃጢአት የሚሞተው መሆኑን እየመሰከረ ነበረ። ለዓለም ሁሉ የሚሞተው እግዚአብሔር ለራሱ ያቀረበው በግ ኢየሱስ ክርስቶስ እንደሆነ በብሉይ ኪዳን መጻሕፍት ስንመለከት በግ ለመስዋዕትነት የሚቀርብ እንስሳ እንደነበረ እንመለከታለን። አብርሃም ይስሐቅን ይዞት ወደ ቤት የተመለሰው በይስሐቅ ምትክ የሞተው በግ ነበረ። እግዚአብሔርም እስራኤላውያን ከግብፅ ከወጡ በኋላ ሁል ጊዜ በየፋሲካው እስራኤላውያን እንደዚህ አይነት ሥርዓቶችን እንዲለማመዱ ያደረገበት ለኃጢአት ደግሞ የሚያቀርቡት መስዋዕት ውስጥም በግ እንዳለበት የበግ ደም እንደሚቀርብ እንመለከታለን። ኢሳያስም ደግሞ በትንቢቱ ሲናገር ዝም እንደሚል በግ ሆነ ብሎ የጻፈለት፣ መጥምቁ ዮሐንስ ደግሞ በዚህ ስፍራ ላይ የእግዚአብሔር በግ ብሎ ለዓለም ሁሉ ኃጢአት መስዋዕት ሊሆን የዓለምን ኃጢአት በሙሉ ሊያስወግድ የመጣ መሆኑን ለደቀ መዛሙርቱ አመለከተ። ሁለቱ ደቀ መዛሙርት የአንደኛው ስም በግልጽ ተጽፎ እንድሪያስ እንደሆነ ተነግሮናል ተጽፏል። እንድሪያስ ማለት የስምዖን ወይም ደግሞ የጴጥሮስ ወንድም ነው። ከሱ ውጭ ያለው ደግሞ ስሙ አልተጠቀሰም። ነገር ግን ብዙ የመጽሐፍት ቅዱሳን አጥኚዎችና የጥንት አባቶች ደግሞ እንደሚሉት ከሆነ እዚህ ስፍራ ላይ ስሙ ያልተጠቀሰው ራሱ ይህንን ወንጌል ጸሐፊ የነበረው ሐዋርያው ዮሐንስ ነው። በዚህ ወንጌል ላይ ሐዋርያው ዮሐንስ በአንድም ስፍራ ላይ የራሱን ስም እንዳልጠቀሰ እንመለከታለን። የራሱን ስም ከመጥቀስ ይልቅ በተለዋጭ ስሞች ራሱን እንደሚጠራ፣ ለምሳሌ ኢየሱስ ይወድ የነበረ ደቀ መዝሙር ብሎ ራሱን ይጠራል ወይንም ደግሞ ሌላው ደቀ መዝሙር ብሎ ራሱን እንደሚጠራ እንመለከታለን እዚህ ስፍራ ላይ ያለውም ራሱ ሐዋርያው ዮሐንስ ነው ብለው ብዙዎች እንደዛ አይነት አመለካከት አላቸው